1.5 ሚሊዮን ብር አንድ ሰው መሀል ቦሌ ወሎ ሰፈር ላይ የቤት ባለቤት መሆን ይችላል። አንድ ቤት ለገዛ ሁለት ፓርኪንግ ነው ያለን። እጅግ ዘመናዊ አፓርትመንቶችን በተመጣጣኝ ሪዝነብል ፕራይስ በሆነ ይዘን መተናል። የአራት ሚሊየን ሚሊዮን ቅናሽ ያገኛል። የመዋኛ ገንዳዎች፣ ጂም፣ ስፓ፣ ስታንድባይ ባይ ጀነሬተሮች በየህንፃዎቻችን፣ ሁለት ሁለት ሊፍቶች። ቤትና ሱቅ አንድ ላይ አንገነባም። በጣም ቆንጆ ወደ ሶስት ሜትር ገደማ የሆነ ቴሪንጌት አለው ማለት ነው። ሁሉም ቤቶች የናቹራል ላይት እንዲኖራቸው ያግዛል። በጣም ሰፊ ሳሎን፣ ሰፊ ባልከኒ፣ ሰፊ ኪችን፣ ሰፊ መኝታ ቤቶች ያሏቸው ቤቶች ናቸው።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

ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራማችንን ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን ስለ ቢዝነስ ሚዲያ ተቀላቀሉ እያለን ይህም ፕሮግራም በመምራት ነው የመስቀል የጎበና ካሜራማናችን አውል አብሮን ይቆያል። አብራችሁን ቆዩ። እንግዲህ በተደጋጋሚ በስለ ቢዝነስ ሚዲያችን ጊዮን ሪልስቴትን ለመጎብኘት ሞክረናል። እናም ደግሞ በምንመጣበት ጊዜ የተለያዩ ደረጃዎችን እያየን ስለነበረ፣ አሁንም ደግሞ ምን ላይ ደረሳችሁን አዲስ ነገር አለ ለማለት ነው የመጣ ነው። ራስህን ከማስተዋወቁ ጀምረህ ጊዮን ሪልስቴትን ለማያውቁት ጊዮን ማን ነው የሚለውን ነገር ንገረን በዛ። በድጋሚ እንኳን ደህና መጣችሁ። በድጋሚ መታችሁ ስለጎበኛችሁን ደስ ብሎናል። እንግዲህ የተሻለ ነገርም ስላለን አዲስ ነገርም ስላለን ነው። አሁን ላይ የጠራ ናችሁ። እኔ ታድሎ ይባላለሁ በጊዮን ሆምስ ሪልስቴት የሽያጭ አማካሪ ነው። እንግዲህ ጊዮን ማን ነው ለሚለው ሁላችን የምናውቀው ጊዮን ጋዝ፣ ጊዮን በረኪና በየሁላችንም ቤት ጓዳ ይገኛል ማለት ነው። የልጅነት እድሜ የሚሞር የሚታወቅ ነው ማለት ነው። ከጋዙ በተጨማሪ ወደ ስድስት ሰባት እህት ኩባንያዎች አሉት። ምስራቅ ፉድ ኮምፕሌክስ፣ የምስራቅ ዳቦ ታዋቂ ነው። እሱም አንደኛ እህት ኩባንያ ነው። በትራንስፖርቱ ዘርፍም ጊዮን ትራንስፖርት፣ ጊዮን ቱር ኤንድ ትራቭል የመሳሰሉትን ወደ ስድስት ሰባት እህት ኩባንያዎች አሉት። አሁን ስምንተኛ እህት ኩባንያ ጊዮን ሆምስ ሪል እስቴት ብለን በመሃል ቦሌ ወሎ ሰፈር እንግዲህ በከተማችን በቦሌ ቅርብ የምገኘው የሚገኘው ቦሌ ኤርፖርት ሦስት ኪሎ ሜትር ባልሞላ ቦታ ላይ ሰፊ መኖሪያ መንደር ሃያሽ ካሬ ላይ ፈያረፈ መንደር ይዘን መተናል ማለት ነው። በጣም ጥሩ እንግዲህ ጊዮን ጋዝ ጊዮን በረኪናን በጥሩ ገልጸህልና እህት ኩባንያዎቹ እነማን እንደሆኑ ነግረህናል። አሁን ደግሞ ሪል እስቴቱ ዘርፍ ላይ ተቀላቅላችሁ ጥሩ የሚባል ሂደት ላይ እንዳላችሁም ለመረዳት ችለናል። እንግዲህ የሆነ ሰው ጊዮን ሆምስን ያግኘው ቢባል የት አካባቢ ላይ ነው የሚገኘው? የምትገኙበትን ሳይት ለምን መረጣችሁት? በጣም ጥሩ እንግዲህ መጀመሪያ አንድ ሰው ቤት ሲገዛ ያለበት ሎኬሽን ነው። ከሎኬሽን ቀጥሎ ነው ፕራይስ፣ ሌሎች ነገሮችን ቸክ ማድረግ ያለበት ምክንያቱም አንዱ ሰው ሊኖርበት፣ ሊያከራየው መልሶም ሊሸጠው እስከሆነ ድረስ። እኛ ደግሞ ወሎ ሰፈር ወንጌላይት አካባቢ ይገኛል ሳይታችን። ለቦሌ ኤርፖርት ሶስት ኪሎ ሜትር ያልሞላ ኤሪያ ነው ማለት ነው። ስለዚህ ከሎኬሽናችን በተጨማሪ ደግሞ ጌትድ ኮምፓውንድ የሆነ ሃያ አሽካሪ ላይ ያረፈ መንደር ነው እያለማን ያለ ነው። በመንደራችንም እንግዲህ ዙሪያ የመንገድ አክሰሶች እንዲሁ ሙሉ ኢንፍራስትራክቸር እንደ ሃይማኖት ተቋማት እንዲሁ የሕክምና ማዕከላትን ትምህርት ቤቶችን ያካተተ ዙሪያውን በመንገዱ መንገዶች የታጠረ በምስራቅም፣ በሰሜን፣ በደቡብ ዙሪያውን በመንገዶች የታጠረ ከዋና አስፋልት ደግሞ ከፕራይቬሲ አንጻር ወደ መቶ ሜትር ገባ ያለ መንደር ነው እያለ ማን ያለን ከመንደራችንም እንግዲህ ስገባልህ አንድ ለግዥሪ ኮምፓውንድ ማሟላት ያለበትን ያሟላ ኮምፓውንድ ነው። ያም ማለት እንግዲህ ከአሁን ጀምሮ በአይዲያ ደረጃ አይደለም የከርሰ ምድሯችን አክቲቭ ነው። እሱ እንግዲህ ቀጥታ ማገናኘት ነው የቀረን ሁለቱ ብሎኮች በሁለት በሶስት ወር ጊዜ ውስጥ ልናስረክብ ስለሆነ፣ ስታንድ ባይ ጀነሬተሮች፣ ትራንስፈርመሮች አስገብተናል። ስለዚህ ሁለት ቢልዲንጎች 95 በሚባል ደረጃ ድርጅቱ በራሱ ፋይናንስ ገንብቶ ለደንበኞች ለሽያጭ አቅርቧል ማለት ነው። ከእሱም የተወሰኑ ስቶኮች ይኖሩናል። በመቀጠል ደግሞ ሶስተኛ ብሎክ የዛሬ አንድ ዓመት ከሶስት ወር ገደማ አካባቢ ቁፋሮ የጀመርነው ነው ነበረ፣ ሰኔ ወር ላይ ማለት ነው፣ የዛሬ አንድ ዓመት ገደማ። ስለዚህ እሱም አሁን የመጨረሻ ስትራክቸር ዘግተን የልስን ስራዎች እያጠናቀቅን ነው ማለት ነው። አሁን ደግሞ አክቲቭ ሽያጭ ላይ ያለ አራተኛና አምስተኛ ብሎክ ይዘን መተናል ማለት ነው። ሳይታችን ራፍሊ ለመግለጽ ያክል በኮምፓውንዳችንም እንግዲህ መጀመሪያ ለመግለጽ እንደሞከርኩት የመዋኛ ገንዳዎች፣ ጅም፣ ስፓ የመሳሰሉት ስታንድ ባይ ሊፍተሮች በየህንፃዎቻችን ሁለት ሁለት ሊፍቶች አንድ ፍሎር ላይ አራት አባውራዎች ብቻ የሚገኙበት አፓርትመንቶች እጅግ ዘመናዊ አፓርትመንቶችን በተመጣጣኝ ሪዝኔብል ፕራይስ በሆነ ይዘን መተናል ማለት ነው። በጣም ጥሩ እንግዲህ፣ አንተም ልትገልጽልኝ እንደሞከርከው ግንባታው ምን ይመስላል የሚለውን እኛም ወተን ለቤተሰቦቻችን እንግዲህ በአካል እየቃኝን የምናሳይ መሆኑን ከወዲሁ እንናገራለን። እንደው አሁን ላይ ምን አዲስ ነገር አለ ቢባል እንዴት ልታስረዳን ትችላለህ? እሺ፣ አሁን ላይ እንግዲህ በጣም ቆንጆ የሆነ ፕሮዳክት ይዘን ብቅ ብለናል አምስት ሶስተኛው ብሎካችን ለሽያጭ አውጥተናል ማለት ነው። ያም ማለት እንግዲህ በጣም ቆንጆ እይታዎች አሉት። ዲዛይኑ ደግሞ ሞር የተሻለ ከስከዛሪዎቹ እንግዲህ አንድ ግንባታ እንደምታውቀው እያሻሻል እያሻሻል ነው እና የምንሄደው አሁን ደግሞ ሞር በዲዛይንም በቪውም የተለያየ በደንብ ቆንጆ የሆነ ቪው ያለውን አፓርትመንት ጂፕላስ 15 አፓርትመንት ይዘን መተናል ማለት ነው። እንግዲህ ከሱም ዋጋቸውም ካሬያቸውም በደንብ ሪዝነብል የሆኑ አፓርትመንቶች ይዘን መተናል ማለት ነው። በጣም ጥሩ እንግዲህ አንድ ሰው ቤት ሲገዛ ቅድም የጠቀስከው መሰረታዊ ነገር እንዳለ ሆኖ፣ ያ ማለት ሎኬሽኑ። ሌላኛው ነገር እንግዲህ ሰው የቤቱን ግንባታውን ጥራቱን የምትጠቀሙትን ማቴሪያል አይቶ ቀጥታ ወደ ሀሳብ የሚገባው ክፍያው ላይ ነው። ስለዚህ የእናንተን ቤት ከዝቅተኛ እስከ ከፍተኛ በአቬሬጅ በምን ያህል ብር ልናገኝ እንችላለን? ኦኬ ፕራይሳችን በተመለከተ እንግዲህ እንደነገርኩህ ከጥራቱ ግንባታ ፍጥነታችንን አንዴም ሁለቴ መታችሁ ከጎበኛችሁት አንጻር የግንባታ ሂደታችን በጣም ፈጣን ነው። ኳሊቲያችንም ያለው ስታንዳርዱን በጠበቀ ማቴሪያል ነው እየገነባን ያለ። ከዛ አንፃር እንግዲህ ፕራይሳችንም በቦሌ በወሎ ሰፈር ዙሪያ እንኳን ኮምፓውንድ አፓርትመንት ሲንግል አፓርትመንት በማይሸጥበት ዋጋ ነው ያወጣ ነው ማለት ነው። ይህን አምስተኛውን ብሎካችን አንዳንድ ህንፃ እንደዚህ ስናወጣ ለሽያጭ ፕሮሞሽናል ፕራይስ እናወጣለን ማለት ነው። ያ ማለት ቋሚ የመሸጫ ዋጋችን መቶ 20 ሺህ ብር ነው አሁን ላይ ነገር ግን ቀድመው ለመጡ ለ10 ደንበኞች በካሬ ከ110 ሺህ እስከ 115 ሺህ ብር ድረስ የምንሸጥበት አጋጣሚ ያለ ማለት ነው። ስለዚህ የካሬዎቹ በተመለከተ ከ980 ብር ጀምሮ እስከ 2.3 ማለትም 4 መኝታ እስከ 216 ካሬ ድረስ ካሬ አማራጮችና የክፍያ ሂደቶች አሉ። ከ10 ፐርሰንት ቅድመ ክፍያ ጀምሮ ነው እያስከፈልነ ያለነው። ነው ያ ማለት 94 ካሬ አንድ መኝታ ብለን ያወጣ ነው እኛ በነገራችን ላይ እኛ ካሬዎቹ ሰፋሰፋ ያሉ ካሬዎች ናቸው ያሉ። ያ ማለት እንግዲህ ድርጅቱ በሪልስቴት ዘርፉ እንደ መጀመሪያነቱ ብራንዱን ጠብቆ በአሪፍ ጥራትና ስፋታቸውን የጠበቁ ቤቶች ነው። ምክንያቱም አንድ ህንፃ ሲገነባ እንደምታውቀው አብዛኛው ሪልስቴት ማለት ይቻላል ከ60 ከ70 ካሬ 50 ካሬ ጀምሮ ቤቶ ቤቶች ይወጣሉ እና ቤቶች አንድ ፍሎር ላይ በበዙ ቁጥር የናቹራል ላይት ናራል ቬንቲሌሽን እጥረት ይኖራል። እሱን ለመቅረፍ ደግሞ ድርጅቱን ብራንዱን ለማስጠበቅ አሁን ላይ እያያዝናቸው ሙሉ በሙሉ ማለት ይቻላል ሚኒመም ካሬ ያለን ከ94 ካሬ ጀምሮ ነው። ስለዚህ የ94 ካሬው ዋጋችን ጠቅላላ ዋጋ ከ980 ሺህ ብር ጀምሮ ቅድመ ክፍያ ይኖረናል። ቶታል ፕራይሱ ደግሞ 9 ሚሊየን 800 ሺህ ብር ጀምሮ ነው። እንዲሁ ባለ ሁለት መኝታ ደግሞ በ144 ካሬ ተጨማሪ ሰራተኛ ክፍል የራሷ መታጠቢያ ቤት ያለው ቤት እሱም እንዲሁ በ1.5 ሚሊየን ጠቅላላ ክፍያ 15 ቅድመ ክፍ የኖረዋል ማለት ነው። ባለ ሶስት መኝታ ደግሞ መቶ ሀምሳ ካሬ ነው እንዲሁ እሱም አስራ ስድስት ሚሊዮን ብር ይሆንና ቅድመ ክፍያችን አንድ ነጥብ ስድስት ነው። ባለ አራት ደግሞ ለየት ያለ በአይነቱ ቅንጡ የሆነ ቤት ከቪላ ቤት የሚመረጠ ቤት የራሱ ሰራተኛ ክፍል መግቢያ ራሱን ችሎ ኪችን፣ እንዲሁ ላውንደሪ ክላስ ራሱን ችሎ መግቢያ ያለ እጅግ ዘመናዊ የሆነ ቤት ነው እሱ ደግሞ ጠቅላላ ዋጋው ወደ ሀያ ሁለት ሚሊዮን ብር ይሆንና ቅድመ ክፍያችን ሁለት ነጥብ ሁለት ሚሊዮን ብር ይሆናል ማለት ነው። በጣም ጥሩ እንግዲህ ያው የዋጋ ጉዳይ ከተነሳ አይቀር ለእኔም ሆነ ለተመልካች ጥያቄ ይፈጥራል ብዬ የማስበው ነው 9.8 ባለ አንድ መኝታ ትንሽ የተጋነነ መስሎ ተሰማኝ። እና እሱስ እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። አብዛኛዎቹ ደንበኞቻችንም ይጠይቁናል። መኝታ ቤቱን ብቻ ነው እንጂ ኮንሲደር የሚያደርጉት ነገር ግን ካሬውን ኮንሲደር ላደረገ ደንበኛ ዘጠና አራት ካሬ ማለት በጣም ሰፊ ሂውጅ የሆነ ቤት ነው፣ በጣም ትልቅ ቤት ነው። ሳሎኑ ብቻ ወደ 35 36 ካሬ ነው፣ መኝታ ቤቱ ሀያ ምናምን ካሬ ነው። ስለዚህ እኛ ባለ አንድ ብለን አመጣ ነው እንጂ በሌሎች ሪልስቴቶች ላይ እንደምታውቀው ባለሶስት መኝታም ባለሁለት መኝታም ብዙዎቹ አድርገው ይሰሩታል እና እኛም ኢቨን ባላንዱ ብቻ ሳይሆን ሁለቱም ባለሶስቱንም ሞዲፋይ አድርገው ባለአንዱን ባለ ሁለት ባለሶስት ማድረግ ይችላሉ። ምክንያቱም 94 ካሬ በጣም ትልቅ ነውእና የራሳቸውን አርክቴክት ተጠቅመው ባለ ሁለት ባለሶስት ማድረግ ይችላሉ። ባለ ሁለቱም 144 ካሬ ነው። እንደነገርኩህ እሱም ተጨማሪ ሰራተኛ ክፍል ስላለው እሱን የሰራተኛውን ሰፋ አድርጎ ባለሶስት መኝታ መሆን ይችላል ማለት ነው። በጣም ሰፊ ሳሎን፣ ሰፊ ባልከኒ፣ ሰፊ ኪችን፣ ሰፊ መኝታ ቤቶች ያሏቸው ቤቶች ናቸው። ምክንያቱም ከመጀመሪያ ሆነ እንደነገርኩ ድርጅቱ ብራንዱን ለመጠበቅ ሰፋ ሰፋ ያሉ ቤቶችን በሪዝኔብል ፕራይስ ነው ይዞ የመጣ ስለዚህ ይሄ የዋጋው 9.8 ያልኩህ ከካሬው አንጻር ነው እንጂ ከመኝታ ቤቱ አንጻር አይደለም ማለት ነው። እንግዲህ እንደነገርኩ አሁን ካልኩ ካሬዎች በተጨማሪ በ1.5 ሚሊዮን ብር አንድ ሰው መሀል ቦሌ ወሎ ሰፈር ላይ የቤት ባለቤት መሆን ይችላል ማለት ነው። ያ ማለት እንግዲህ በ150 ካሬ ባለሶስት መኝታ ቤት ነው ማለት ነው። በ1.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ የምትገነቡት የግንባታ አይነት ላይ ስናወራ ቀደም ኮምፓውንድ ነው ብለሄኛል እና ደግሞ ብዙ ጊዜ በማስረከብ በጣም ሌት የሚሆኑት ኮምፓውንድ የሚገነቡ ሪል ስቴቶች ናቸው። በስምም መጥቀስ ካስፈለገ የምናቀውም ስለሆነ ማለት ነው። እና እነዚህ ሪል ስቴቶች እንደ ምክንያት የሚያነሱት ብዙ ስለምንገነባ ነው ነው የሚሉት እናንተ አሁን ደግሞ እያላችሁን ያላችሁት በጣም በፍጥነት እናስረክባለን፣ በፍጥነት እንገነባለን ነው ይህ ነገር እንዴት ነው አይጋጭም? በጣም ጥሩ ጥያቄ ነው። አንተም እንደጠቀስከው ኮምፓውንድ አፓርትመንት ሲገነባ ደሊቨሪ ታይ ሹ ይነሳል በደንበኞች በኩል። ያ ማለት እንግዲህ ሙሉ ኮምፓውንዱን አንዴ ሲጀምሩና የሆነ የመግበስበስ አይነት ነገር ሲመጣ ደሊቨሪ ታይም ሹ ያስነሳል። እኛ ግን ምናደረግን እሱን ለመቅረፍ ሳይታችን እንግዲህ እንደምታየው ወደ ሀሽ ጋር ላይ ያረፈው ሬክታንግል ቅርጽ ነገር ነው። በሬክታንግል በአንደኛው ጫፍ ላይ ነው ግንባታውን የጀመርን ድርጅቱ መጀመሪያ እንደጠቀስኩልህ አንደኛው ለየት የሚያደርገው ድርጅቱ በራሱ ፋይናንስ ነው። ፍሎር ፕላን አደለም እየሸጥ ነው ያለ ነው። ከዛም አንጻር እንግዲህ የተገነቡ ቤቶችን ነው እየሸጥ ነው ያለ ነው። በራሱ ፋይናንስ ገንብቶ ለሽያጭ አቀረበ አሁንም 5% የደረሱትን ለማስረከብ እየተዘጋጀ ነው ማለት ነው። አንዱ አንዱ እንዳይረብሸው ደግሞ ወደ 29 ሜትር የሚሆን አስፋልት አለ በኮምፓውንዳችን መሀል ላይ ያ አስፋልት እንግዲህ ትልቁ የቦሌ 230 ሜትር አስፋልት ያክል ተሻግሮ የመገንባት ያክል ነው። የገቡትን ደንበኞች እንዳይረብሻቸው የኮንስትራክሽን መግቢያችን በሌላኛው ሳይድ ይሆንና ከስር ከስር ነው እያስረከብን የምንሄደው እንጂ ሙሉ ኮምፓውንዳችን አንዴ እስኪረከብ ድረስ ምክንያቱም አንዴ ጀምረን ሁሉንም ገነባ ትንሽ ሌት የመሆን ጸባይ ይኖራል ና እሱን ለመቅረፍ ምን አደረግን ሁለት ሁለት ህንፃዎች እየጨረስን እያካተትን የኮምፓውንድ ስሜት እንዲሰማቸው እያደርግ። ምክንያቱም አሁን ጀምሮ አብዛኛው የሚባለው ፋሲሊቲዎች እየተሟሉ ነው። ከርሰ ምድሯችን ቅድም ለመጥቀስ እንደሞከርኩት አክቲቭ ሆኗል። ምክንያቱም ኮምፓውንዱ እስኪያልቅ ድረስ አንጠብቅም። እሱንም ከርሰ ምድሯችን በተጨማሪ ደግሞ ሊፍቶች ገብተዋል፣ ስታንድ ባይ ጀኔሬተሮች ገብተዋል። ይህን ኮምፓውንድ የምናስረክበው በፌዝ በፌዝ ነው እንጂ ኮምፓውንዱ እስኪያልቅ ድረስ አንጠብቅም ማለት ነው። በጣም ጥሩ፣ በጣም ጥሩ። እንግዲህ አሁን ያልከውን በልዩነት ልውሰደው። ሌላስ የሆንን እንለይ ይባል ከሌላ ሬስት ሴቶች አንጻር ያው በጣም ብዙ አልሚ ስላለን እናንተን እንደ ጊዮን ሆምስ ምንድን ነው ሊለያችሁ የሚችለው? ጊዮን እንግዲህ ይለያል ያልንበት ምክንያት አንደኛ ሎኬሽን ሎኬሽናችን ቦሌ ወሎ ሰፈር ነው። ከሎኬሽኑ በተጨማሪ ደግሞ ቦሌ ወሎ ሰፈር ዙሪያ አንዳንድ ሲንግል ቢልዲንጎች ናቸው እንጂ በሪል ስቴት ደረጃ ያሉ ኮምፓውንድ አፓርትመንት የሉም። ይሄ ቦሌ ወሎ ሰፈር ዙሪያ ላይ የመጀመሪያው ኮምፓውንድ ነው። ሁለተኛ ደግሞ ገንብተን ነው እንጂ የሚንሸጠው ፍሎር ፕላን እና ሳይተን ወይም በአይዲያ ደረጃ ያለ ነገር አይደለም። እንግዲህ ከተማው ላይ እንደምታውቀው ብዙ ሪልስቴት አለ። አብዛኛው ሪልስቴት ፍሎር ፕላን ነው እየሸጠ ያለ። እኛ ግን አትሊስት የሚታይ ነገር ሰዎች ቤቱን አይተው እንዲገዙት የሚታይ ነገር ቤታቸው ፓርቲሽን ተሰርቶ በቻክ ደረጃ ላይ አይተው ነው ማለት ነው ደንበኞች ቤት የሚገዙት። ሌላ ደግሞ ለየት የሚያደርገን በፍሎር ያሉ ቤቶች ዲዛይናችን እንግዲህ አርክቴክት በጣም ተጠብቦ ነው የሰራበት። አንድ ፍሎር ላይ አራት ቤቶች ብቻ ናቸው ያሉ። ያ ማለት እንግዲህ አንግል አንግል ላይ ያሉ አራቱም ቤቶች ማለት ነው። ሁለት ቤቶች ወደፊት፣ ሁለት ቤቶች ወደ ጀርባ ናቸው ማለት ነው። እሱ ለየት ያደርገናል። ሁሉም ቤቶች የተፈጥሮ ብርሃን የተፈጥሮ አየር እንዲኖራቸው ያግዛል ማለት ነው። ይሄ ዲዛይናችንም በጣም ጥሩ። ከመውጣታችን በፊት ማጠቃለያ ቢሮ ላይ ማንሳት አለብኝ ብለምትለው ነጥብ ካለ ንገረን። ና ወተን ደግሞ ሳይቱ ላይ አሁን ያልከንን መሰረታዊ ነጥቦች እያነሳን ሳይት ላይ ህክምና ይሆናል ማለት ነው። በጣም ጥሩ። ቅድም ለመጥቀስ እንደሞከርኩት አሁን ሞር ፎከስ የማደርገው ደንበኞች የእኛን ፕሮግረስ ሲከታተሉ የቆዩም እንዲሁ ያልገዙ የገዙም ደግሞ ላልገዙ ደንበኞች እንዲሁ ሪከመንድ እንዲያደርጉት ፕሮግረሳችን በጣም ቆንጆ ላይ ነው። አሁን ደግሞ አምስተኛው ብሎክ ላይ ጠቀም ያለ ዲስካውንት ነው። በብር ሲሰላ ከአንድ ሚሊዮን እስከ ሁለት ነጥብ አምስት ሚሊዮን ብር የሚደርሱ ቅናቶች አሉን ማለት ነው። ስለዚህ የዚህ ድል ተጠቃሚ እንዲሆኑ መልእክቴን አስተላልፋለሁ። በጣም ጥሩ። እሺ ፈቃድ ከሆነ ደግሞ ወተን ሳይት ላይ ብናይ። መልካም ሳይት

ቅድም እንግዲህ ቢሮ ላይ ብዙ ባወራ ነው መሰረት፣ እንግዲህ ሳይቱን ልናየው መተናል። እንግዲህ ከሳይታችንም የሚታዩት ነገሮች ለምሳሌ ከርሰ ምድር ውሃችን አክቲቭ ነው። ከዚህ ጋር ምስራቅ ዳቦ አለበት አንደኛው ት ኩባንያ ነ አክቲቭ ነው። ቀጥታ ለእነዚህ ማገናኘት ነው። ሁለቱ ብሎኮች የምናያቸው ሊረከቡ ነው ማለት ነው። ብሎክ ዋንና ብሎክ ቱ ሊረከቡ ነው ማለት ነው። ሳይንድ ባይ ጀነሬተራችን አክቲቭ ነው። እንዲሁ ደግሞ ትራንስፈርመርና ባካፕ ጀነሬተሮች ገብተዋል ማለት ነው። ሁለቱን ነገሮች አክቲቭ አድርገናል። ቤዝመንታችን ደግሞ ቅድም ያልጠቀስኩልህ አንድ ደንበኛ ከኛ ጋር ቤት ሲገዛ አንድ ቤት ለገዛ ሁለት ፓርኪ ፓርኪንግ ና ያለን ምክንያቱም ሃያሽ ካሬ በሙሉ ኮኔክትድ የሆነ ፓርኪንግና ያለን። ያም ማለት እንግዲህ ውስጥ ላይ አሳይን የተደረገ አንድ ፓርኪንግ ይኖረዋል። በኮምፓውንዳችን መሀል ላይ ደግሞ ወደ 29 ሜትር አስፋልት ስላለ ተዋይ መንገዶች፣ እንዲሁም ሪዘርቭድ ፓርኪንጎች፣ ግሪን ኤሪያዎች ስላሉ እሱ ላይ ሪዘርቭድ ፓርኪንግ አንድ ደንበኛ ከስራ ቦታ ውሎ መጥቶ ወደ ቤዝመንት ግዴታ መግባት የለበትም። ምሳሌ በላ ሲመጣ ቤዝመንታችን ላይ ለገስትና ለሪዘርቭድ ፓርኪንግ አለን ማለት ነው። ግሪን ኤሪያዎች ይኖሩናል። ከግሪን ኤሪያው ፊት ለፊት ደግሞ ምናለን መሰለህ የልጆች መጫወቻ ትልቅ ፕሌይግራውንድ አለን ማለት ማለት ነው። ወደ 600 ካሬ ላይ ያረፈ ትልቅ ፕሌይ ግራውንድ ይኖርናል። እንደገና በተጨማሪ በየህንጻዎቻችን ዙሪያ ላይ ደግሞ ራኒንግ ትራክ አለን ትልቅ የመሮጫ ትራክ ይኖረናል። ይሄ የመሮጫ ትራክ እንግዲህ ወደ አራት አምስት ሜትር ገደማ ከአጥራችን ርቀን ነው እየገነባ ነው ያለን አንደኛ ምንም አይነት ተሽከርካሪ አይገባበትም። አዋቂዎች ሳይክል መጋለቢያ፣ ልጆች እንዲሁም መጫወቻ ያግዛል ማለት ነው። ስለዚህ ራኒንግ ትራክ በየህንፃዎቻችን ዙሪያ አለ ማለት ነው። እንግዲህ እንደምናያቸው እነዚህ ሁለቱ ብሎኮች ልናስረክባቸው ነው ኦልሞስት እስከ አንድ ወር ከሁለት ወር በኋላ የሚረከቡ ይሆናል ማለት ነው። ቅድም እንዳልኩ በፌዝ በፌዝ ነው የምናስረክበው። ሁለቱ ብሎኮች ሰዎች ይረከባሉ ቀጣይ ደግሞ በዛኛው ውይት ነው ኮንስትራክሽን መግቢያችን የሆነ አሁን ላይ ማለት ነው እነዚህን ሳይት ሰፈሩን አጽድተን ሙሉ ልናስረክብ ነው ማለት ነው በጣም ጥሩ እንግዲህ የተለያዩ መሰረታዊ የሆኑትን ለግቢ የሚያስፈልጉትን አስፈላጊ ነገሮች ደግሞ መሰረተ ልማቶች ነግረኛል እንደ መብራት እንደ ከርሰ ምድር ውሃ ያለ ግሪን ኤሪያ የተለያዩ እዚህ ጋ የፓርኪንግ ኢሹ አንስተናል የሆነ ሰው አሁን በፍጥነት ቤት ገዝቶ መግባት ቢፈልግ እናንተ ጋር ያሉት ቤቶች አሁን ላይ ካለቁት ለቤት አይኖራችሁ በጣም ጥሩ እንግዲህ ከኛ ጋር መጀመሪያ ቅድም ለመጥቀስ እንደሞከርኩት ሁሉንም የፕሮግረስ ደረጃ ይዘን ነው ለሽያጭ የቀረብ ነው። ስለዚህ 95 ፐርሰንት ካለቀው ላይም ሽያጭ ይኖርናል። የተወሰኑ ስቶኮች አሉ። እንደዚህ አስቸኳይ ለሚፈልጉ ደንበኞች ውስን ስቶኮች ይኖሩናል። እንደገና ደግሞ ቀጣይ 80 ፐርሰንት ካለቀው ላይም የተወሰነ ስቶክ ይኖራል። ቀጣይ ደግሞ አራተኛ ብሎካችን ብሎክ አራት ካልነው ላይም የተወሰነ ስቶክ ይኖራል። ሞር ግን ለፍሎር ሴንሴቲቭ ለሆኑ ደንበኞቻችን፣ እንዲሁ ደግሞ አከፋፈል ረዘም ላለ ለሚፈልጉ ደንበኞች አምስተኛው ብሎካችን በተመጣጣኝ ዋጋ በታላቅ ዲስካውንት ጋር ይዘን የመጣ የመጣ ነው። አምስተኛው ብሎካችን ላይ ነው ማለት ነው። ሌላኛው ደግሞ ቅድም ለመጥቀስ እንደሞከርኩት ከአሉት አሚኒቲዎች በተጨማሪ ሁለት ሞሎች ይኖሩናል። አንድ ሾፒንግ ሞል፣ አንድ ደግሞ ለ67 እህት ኩባንያዎች አሉ ብያ ያለው ቅድም ለእነሱ ሄድኳርተር የሚሆን አንድ ህንፃ ይኖረናል ማለት ነው። እነዛ የሚሆኑት ጫፍ ላይ ይሆናል። ይህንም ለመጥቀስ የሞከርኩት ቤትና ሱቅ አንድ ላይ አንገነባም። ዲሆን ላይ ለየት የሚያደርገው አንደኛው ነው ይሄ ነው። ሱቆቹ የሚሆኑት እዛ ላይ ነው ማለት ነው። ሾፒንግ ሞሉ ማለት ነው። እንደ ፋርማሲ፣ ስፓ፣ ምናምን የመሳሰሉት ሞሉ ላይ ነው የሚሆኑት ማለት ነው። ስለዚህ እና ቤቶች ከፈርስት ፍሎር ጀምሮ እስከ መጨረሻው ድረስ ቤቶች አፓርትመንቶች ናቸው ማለት ነው ለደንበኛው ከፕራይቬሲ አንጻር እንደምታቀው ሱቅና ቤት አንድ ላይ ሲሆን ትንሽ የመረባበሽ ነገር እንዳይኖር ብለን መጀመሪያ ቅድም እንደጠቀስኩልህ ድርጅቱ በዚህ ልክ ነው ብራንዱን ጠብቆ እየሰራ ያለው ማለት ነው በጣም ጥሩ እሺ እንግዲህ እስኪ ውስጥ ላይ ደግሞ ገብተን ቤቶቹ ምን ይመስላሉ የሚለው ማየት ብንችል በጣም ጥሩ እንያቸው ቤቶች ቅድም እንደነገርኩ እንግዲህ መጀመሪያ አሁን እዚህ 144 ነጥብ 75 ካሪ ባለሁለት መኝታ ተጨማሪ ሰራተኛ ክፍል በአይነቱ ለየት ያለ በጣም ቆንጆ ዲዛይን ያለው ቤት ነው ማሳይህ ይህ ቤት ማለት እንግዲህ በጣም ሰፊ ሳሎን ኤክስትራ ሜድስ ያለው ይህን ሜድሱን እንደገና ወደ አንድ መኝታ ቀይሮ ደንበኛው ባለ ሶስት መኝታ ማድረግ ይችላል ስለዚህ እንደምታየው በጣም ሰፊ የሆነ ሳሎን አቀማመጡ በጣም ቆንጆ የሆነ ሳሎን አለው ኪችናችን ደግሞ በጣም የተፈጥሮ ብርሃን ያለው ቤት ነው ማለት ነው ለኪችኑም ናቹራል ቬንቲሌሽን ያለው ነው ማለት ነው ስለዚህ እንግዲህ በኦፕን ኪችንም በክሎዝድ ማድረግ ይችላሉ ደንበኞች፣ በእነሱ ምርጫ እንሰራዋለን ማለት ነው። ስለዚህ ከዚህ ቤት እንግዲህ ለየት የሚያደርገው ኤክስትራ ሜድስ አለው። በተጨማሪ ደግሞ እንደምናየው ቤቱ በጣም የተፈጥሮ ብርሃን ያለው ቤት ነው ማለት ነው። ሁለት መኝታ ተጨማሪ ሰራተኛ ክፍል ያለው ቤት ነው ማለት ነው። ሲሊንግ ሄታችን ደግሞ እንግዲህ እንደምታየው በጣም ቆንጆ ወደ ሶስት ሜትር ገደማ የሆነ ሲሊንግ ሄት አለው ማለት ነው። ለአንድ ቤት እንግዲህ አንድ ደንበኛ ሲገዛ ሲሊንግ ሄት፣ ናቹራል ላይት የመሳሰሉትን ማየት ወሳኝ ነገር ነው እና የሲሊንግ ሄቱን ከፍ ማለቱ ለተፈጥሮ ብርሃን ያግዛል እና ሶስት ሜትር ገደማ የሚሆን ሲሊንግ ሄት አለው ማለት ነው። ቤታችን በጣም ጥሩ። ቅድም ማን ስትህልኝ ነበር፣ በፍሎር ያሉት ቤቶች የማይጋጩ ቤቶች ናቸው። ቀለል ተደርጎ ነው የተሰሩት። ያ ማለት እንግዲህ ብዙ ቤቶች ፍሎሩ ላይ አይኖሩንም ብለናል። ና ስንት ቤቶች ናቸው እዚህ ጋር የሚኖረው? እዚህ ቢውልቅ ላይ በፍሎር አምስት ቤት ነው ያሉ። ወደ 68 ካሬ የሚሆን ሎቪ ስፔስ ይኖር እና ይሄ ሎቪ እንግዲህ ለቀቅ ማለቱ ምንድን ነው፣ ሁሉም ቤቶች የናቹራል ላይት እንዲኖራቸው ያግዛል ማለት ነው። በጣም ጥሩ። እስኪ ይሄንን ቤት ይሄ ይሄ ነው፣ ይሄ ሳሎን ነው፣ ይሄ ኪችን ነው እያልን ደግሞ ማየት ስለሚኖርብን እየዞርን ብናይ። በጣም ጥሩ። ይህ እንግዲህ መጀመሪያ እንዳየ ነው። ይሄ ሳሎናችን ነው ኦልሞስት ወደ 36፣ 38 ካሬ ገደማ ነው ሳሎኑ ማለት ነው። እንግዲህ ሊቪንግ እና ዳይኒንጉም ሳይን የተደረገ ነው። ከዚህ በተጨማሪ እንግዲህ ስንሄድ ወደዚህ ወደ መኝታ ቤቶቹ እንሄዳለን ማለት ነው። መጀመሪያ ወደ ስንገባ የልጆች መኝታ ቤት እናገኛለን። ሰፋ ያለ ለቀቅ ያለ የልጆች መኝታ ቤት ነው ማለት ነው። ፊት ለፊት ደግሞ ከሳሎን ለሚመጣና እንግዳ እና ለዚህ መኝታ ቤት ኮመን ባዝሩም ይኖረናል ማለት ነው። እንግዲህ የልጆች መኝታ እንዲ እንደምታዩ በጣም ቆንጆ ናቹራል ላይት ያለው ነው፣ የራሱ ባልከኒ ያለው ማለት ነው። ከዚህ በተጨማሪ ወደ ማስተር ቤድሩማችን ስንሄድ የራሱ ባዝሩም በጣም ትልቅና ሰፊ ማስተር ቤድሩም ይኖረናል ማለት ነው። ማስተር ቤድሩማችን በተመለከተ እንግዲህ እንደምታዩ ብዙ ቦታ ላይ ሳሎን የሚያደርጉት ስፔስ ነው። በጣም ሰፊ የሆነ ማስተር ቤድሩም ነው፣ ለቀቅ ያለ ስፔስ ነው ያለው ማለት ነው። እንደምናየው የራሱ ባዝሩም ደግሞ ወደዚህ ይኖረዋል፣ ወደዚህ ክሎዜቱ ይሆናል። ይህ ደግሞ የቤድሩሙ ኤሪያ እንደገና ደግሞ የመጽሐፍ ሸልፎች ምናምን ማስቀመጥ ይችላል ማለት ነው። የራሱ ባልከኒ ናቹራል ላይት ያላቸው ቤቶች ቤቶች ናቸው ማለት ነው። ቅድም እንደጠቀስኩል ሁሉም ቤቶች የተፈጥሮ ብርሃን የተፈጥሮ አየር ያገኛሉ ያልኩ ለዚህ ነው ማለት ነው። በጣም ጥሩ ይሄኛው የማስተር ቤድሩሙ ባዝሩም ነው ማለት ነው። ሁሉም ቤቶቻችን የማስተር ቤድሩሙም፣ ኮመን ባዝሩሙ፣ የማስተር ቤድሩም ባዝም ተፈጥሮ አየር የተፈጥሮ ብርሃን እንዲያገኙ መስኮት አላቸው ማለት ነው። የራሳቸው መስኮት አላቸው። ይሄኛው ደግሞ ቅድም እንደነገርኩ ኮመን ባዝሩም ነው ከሳሎን ለሚመጣና የልጆች መኝታ ቤት የራሱን የቻለ ባዝሩም አለ ማለት ነው እዚህ ጋር በጣም ጥሩ እንግዲህ፣ ባለ ሁለት መኝታ 145 ካሬውን ቤት ነው። እንግዲህ አሁን ያሳየህን በምን ያህል ብር ነው ይህንን ቤት የምናገኘው? በጣም ጥሩ እንግዲህ እንደ የብሎኮች ዋጋቸው ይለያያል እያለሁ ቀደም እንደጠቀስኩልን። ስለዚህ ብሎኳና ብሎክቱ በአስቸኳይ ጊዜ ለሚፈልጉ ደንበኞች ያለቁ ቤቶች ናቸው ማለት ነው። አሁን አክቲቭሊ ታላቅ ዲስካውንት ያደረግን ለብሎክ ፋይፍ ነው፣ አምስተኛው ብሎካችን አዲስ ግንባታ የረጅም ጊዜ ክፍያ ለሚፈልጉ ደንበኞቻችን ነው ማለት ነው። ስለዚህ ያም ማለት ይሄ 145 ካሬ ያለበት ካሬ ራሱም ብሎክ ስሪ ብሎክ ፎር እና ብሎክ ፋይቭ ተመሳሳይ ዲዛይን ያደረግነው ነው። ያ የሚያደረግንበት አብዛኞቹ ደንበኞቻችን ኮሜንታቸው በጣም የተሻለ ዲዛይን ነው ስላሉን ሶስቱን ብሎኮች የተመሳሳይ ዲዛይን አድርገናል ማለት ነው። ያ ማለት እንግዲህ ይህን ቤት ከአዲሱ ብሎክ ላይ እናገኘዋለን ማለት ነው። ዋጋው እንግዲህ በአጠቃላይ ቅድም ለመጥቀስ እንደሞከርኩልህ 1.5 ሚሊዮን ብር ይሆናል። ቅድመ ክፍያችን 1.5 ሚሊዮን ብር ይሆንና ደንበኛ በ10 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላል። ነገር ግን ቅድመ ክፍያቸውን ከፍ ባደረጉ ቁጥር ያ ማለት 30 20% ሲከፍሉ እንዲሁ የካሬ ዋጋችን ከ105 ሺህ ብር እየቀነሰ ይሄዳል ማለት ነው። ቅድም ቀድመው ለመጡ ደንበኞች ከ110 እስከ 105 ሺህ ብር ብያለሁ እና አሁን ላይ ቅድመ ክፍያቸውን ደግሞ ከፍ አድርገው ለሚገዙ ደንበኞች 100% ለከፈለ ደንበኛ 94500 ብር እየሸጥ እንገኛለን። ለአዲሱ ብሎካችን ማለት ነው። ስለዚህ ቅድም ለሃይላይቱን ለመጥቀስ እንደሞከርኩት ባለ አንድ መኝታ 94 ካሬ ነው። ባለ ሁለት ባለ ሶስት መሆን ይችላል። የእሱ ጠቅላላ ዋጋው 98 ሚሊዮን ብር ነው። ቅድመ ክፍያችን 980 ሺህ ብር ነው በ10% ቅድመ ክፍያ ከሆነ ማለት ነው። ቶታል መቶ ፐርሰንት ከፍ ላለው ላለ ደንበኛ ግን በ8 ሚሊዮን 7 መቶ ሺ ብር እየሸጥ እንገኛለን። እንደገና ባለሁለት መኝታ 144.75 ካሬ አሁን ያለንበት ራሱ ዲዛይን ቤት ነው ማለት ነው። ይህም ቤት ጠቅላላ ዋጋው 15 ሚሊዮን ብር ቅድመ ክፍያችን ነው። እንዲሁ ከፍ አርጌ ከፍ ላለው ላለ ለዚህም ቅናሽ ይኖራል። ባለሶስት መኝታ ደግሞ 150 ካሬ በጣም ቆንጆ ዲዛይን ያለው ቤት አለን። እሱም ጠቅላላ ዋጋው 15 ሚሊዮን 750 ሺ ብር ይሆናል በአሁን በዲስካውንቱ ማለት ነው። የእሱ ቅድመ ክፍያችን 1 ሚሊዮን 500 ሺ ብር ነው። ቅድመ ክፍያውን ከፍ ላለ ያደረገ ቅናሽ ይኖረናል ማለት ነው። ባለ አራት መኝታ ቅድም ለመጥቀስ እንደሞከርኩ ደግሞ በጣም በአይነቱ በዲዛይኑ ለየት ያለ የቪላ ቤትን ስታንዳርድ የያዘ ሁለት በር ነው ያለው። አንድ ወደ ሰርቪስ ኳርተር የሚባል ነው አንደኛው በር የምንገባው፣ የሰራተኛ ክፍል ኪችን፣ ላውንደሪ፣ ክላስ እና የሰራተኛ የራሷ መታጠቢያ ቤት ነው። ስለዚህ አንድ ደንበኛ ያንን በር ዘግቶ ወደ ውጭ ሀገር ፊልድ ቢሄድ ሙሉ ቤቱን ዘግቶ መሄድ ይችላል። ሰራተኛዋ ምንም ሳትቸገር መዛኛው ክላስ መኖር ትችላለች ማለት ነው። ሶ ከዛ ስንወጣ ወደ ሳሎን እና ወደ መኝታ ቤቶች የምንሄድበት ሌላ በር ይኖረናል ማለት ነው። ስለዚህ ሁለት በር አለው እሱ ቤት ጠቅላላ ዋጋው 22 ሚሊዮን 300 ሺህ ብር ነው። የእሱም ቅድመ ክፍያ 2 ነጥብ 2 ሚሊዮን ብር ቅድመ ክፍያ ከፍሎ አንድ ደንበኛ የቤት ባለቤት መሆን ይችላል ማለት ነው። በጣም ጥሩ። ምናልባት እንግዲህ የመጨረሻው ሌላ አድርገውና ና ያ ማለት እንግዲህ 22 ሚሊዮን ብር ያልከኝን ባለ አራት መኝታውን ምናልባት ከፍተኛ የሆነ ክፍያ ያ ማለት 1 ፐርሰንት የሆነ ሰው ቢከፍል ዋጋው ስንት ይሆናል ማለት ነው? በጣም ጥሩ። መቶ ፐርሰንት ለከፈለ መጀመሪያም ከዚህ ላይ ጠቅላላ ዋጋው በ120 ሺህ ብር ኦልሞስት ወደ 24 25 ሚሊዮን ብር ነው። ነገር ግን አሁን በ አስር ፐርሰንት ቅድመ ክፍያ በመቶ አምስት ሺህ ብር እየሸጥን ነው። ቅድመ ክፍያውን ከፍ ባደረገ ቁጥር ደንበኛው በ94,500 ብር እናደርግለት እና ቶታል ፕራይሱ 20 ሚሊዮን ብር ይሆናል ማለት ነው። ስለዚህ ከመጀመሪያው ከነበረው ክፍያ ላይ ኦልሞስት የ4 ሚሊዮን፣ 3 ሚሊዮን ገደማ ቅናሽ ያገኛል 100 ፐርሰንት ለከፈለ ደንበኛ ማለት ነው። በጣም ጥሩ በእውነቱ ከልብ እናመሰግናለን። በጣም ሰፋ ያለ ማብራሪያ ያለምንም መከልከል ነው የሰጠ ኮምፓውንዱን ሙሉ በሙሉ ማየት ችለናል ብለን እናስባለን። እኛ ያላነሳ ናቸው ምናልባትም እንግዲህ ተመልካቾቻችን ጥያቄ የተፈጠረባቸው ነገር ካለ ደውለው እንዲጠይቋችሁ ስልክ ቁጥራችሁን እና አድራሻ ብት ነግረን በጣም ጥሩ እንግዲህ ቅድም እንደነገርኩ ስለ ቢዝነስ ሚዲያ ላይ አይተን ነው የመጣን ለሚሉ ደንበኞች ለአስር ደንበኞች ቅናሽ አድርገናል ስለዚህ እሱን ጠቅሰው ለመጡልን ደንበኞች ቤታችን በምናስቀምጠው ስልክ ቁጥር ማለትም 0911724652 ወይም 0937425955 ላይ ቀጥታን በመደወል ዋትሳፕ ቴሌግራም ሌሎችም ሶሻል ሚዲያ አማራጮችን በመጠቀም መደወል እና ሙሉ መረጃ እንዲሁም የማማከር ስራ እንሰራለን እና ማማገር ይችላሉ ማለት ነው። በጣም ጥሩ ከልብ እናመሰግናለን። እንግዲህ የተወደዳችሁ እና የተከበራችሁ ቤተሰቦቻችን፣ ባያችሁት መልኩ ለዚህ ሳምንት ያዝንላችሁም በሪል ስቴት ላይ የተሰማሩ ድርጅቶች ቅኝት በጊዮን ሆምስ ሪል ስቴት ላይ አድርገናል። ጊዮን ሆምስ እንግዲህ እንደምታዩት የተለያዩ ደረጃዎችን የጠበቁ ግንባታዎችን በመገንባት ላይ ይገኛል። ያ ማለት እንግዲህ በ95 በ8 እያለ የተለያዩ ቢልዲንጎችን ገንብቷል። በፍጥነት ቤት ለመያዝ ወይ ደግሞ በፍጥነት ቤት ለመግዛት ሀሳባችሁ ከሆነ 95 ደረጃ የደረሰ ግንባታ አላቸው። ከዛም ደግሞ እንደየፈ ፍጥነታችሁ ወይ ደግሞ እንደየፍላጎታችሁ የምትፈልጉትን አይነት ቤት መግዛት ትችላላችሁ እያለን ነው። እዚህ ሪል ስቴት ላይ መታችሁ የራሳችሁን ቤት መግዛት ካሰባችሁ እንግዲህ መታችሁ በአካልን መጎብኘት፣ በስልክ ቁጥርን በመደወል ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚህ መልክ አጠናቀናል። ይህን የመሰለ መረጃ ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። አብራችሁ ስለቆያችሁ በድጋሚ ከልብ እናመሰግናለን።